በአንድ ሳምንት ውስጥ ከአንድ ቤተሰብ ሶስት ልጆች ቪዛ አፕሩቭ ተደርገው ወደ አንድ ትምህርት ቤት በአንድ ፍላይት ጉዞ ወደ ዩኤስ። ለወላጅ አንድ ልጅ እንኳን ወደ ዩኤስ ሲሄድ ደስታው ታላቅ እንደሆነ ታውቃላችሁ። ለዚህ ቤተሰብ ግን ደስታቸው እጥፍ ድርብ ነበር። እስኪ ከሶስቱ ልጆች ሁለቱ ወንድምና እህት ከማራኪ ጋር ስለነበራቸው የቪዛ ሰፖርት ምን ይላሉ? ስሜ ቤኔዘር ፋይሳ ይባላል። የመጣሁት ከሳውዝስ አካዳሚ እና ስኮላርሺፕ ደርሶኝ ወደ አሜሪካ የርኩ ነው። እዛ ሂጅ መማረው አስራ ሁለተኛ ክፍል ነው ያገኘሁት የስኮላርሺፕ መጠን ሰባ ፐርሰንት ነው። ስሜ ኑራት ፋይሳ ይባላል። የመጣሁት ከስታንፎርድ አዲስ ክፍል ነው መሄደው ወደ ብሽፖርት ኮኔቲካት ስቴት ነው መማረው ዘጠነኛ ክፍል ነው እና ያገኘሁት የስኮላርሺፕ መጠን ሰባ ፐርሰንት ነው። ፕሮሰሱ በጣም አሪፍ ነበር እና ዶክመንቴን በትክክል ኦርጋናይዝ እንደማድረግ ረድቶኛል እና ፕሮሴስ ኦቨርኦል ሲታይ በጣም ቀላል ነበር። ስለ ማራኪ ሰሞት በአባቴ በኩል የቪዛ ትሬኒንግ በሳምንት ሶስት ወይም አራቴ መጥቼ አንድ ሰዓት በሚሆን እንደ ኢንተርቪው አክት አርቄ ከዛ በቀላሉ መሸምደች እያለው እና እዛ ኤጅ ስገባ ዩኤስ ኤምባሲ ቀሎኝ ነበር ማለት ነው። የቪዛ ትሬኒንግ በጣም ጥሩ ነበር። የምንጠየቀውን ጥያቄ አለማምደውን ነበር እና የሚያስፈልጉን ዶክመንቶች እንድናዘጋጅ አድርገውናል እና በዛ መሰረት ኤምባሲ ገብተን መመለስ ይለናል። ማራኪን ልግለጸው በአንድ ቃል በጣም አሪፍ ኤጀንሲ ነው። ተመችቶኛል ነው። ማራኪን ኤክሰለንት ብይ በአንድ ቃል ገልጸዋለሁ። መጨመር የምፈልገው ነገር እንደ ወደ ውጭ ሀገር መሄድ የምፈልጉ ይህን እንትን ኮንሰልታንሲ እንደመርጡ መክራል ማራኪ ኮንሰልታንሲ ማራኪ ኮንሰልታንሲ